እዚሁ ጉዳይ ላይ ነው ቆይታ የምናደርገው። የተከበራችሁ ተመልካቾቻችን፣ እንግዲህ ሴቶች ጥቃት እንዳይደርስባቸው ደግሞ ቀድሞ መከላከልና ጥቃት ከደረሰባቸው በኋላም ወደ ማገገሚያ ማዕከላት እንዲመጡ የቅንጅት ስራዎችን የሚጠይቅ መሆኑን የባሕር ዳር ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ አስታውቋል። ጥቃት የደረሰባቸው ሴቶች ከማህበራዊና ስነ ልቦናዊ ጫና አገግመው በኢኮኖሚ ራሳቸውን እንዲችሉ ከአጋር አካላት ጋር በቅንጅት እየተሰራ መሆኑንም መምሪያው ገልጿል። ማማነሽ ገኔ ቀጥሎ ታቀርበዋለች። የሴቶችን ጥቃት ለመከላከል የግንዛቤ ፈጠራ ስራዎች በትኩረት እየተሰሩ መሆኑን የባሕር ዳር ከተማ አስተዳደር ሴቶች ሕፃናትና ማኅበራዊ ጉዳይ መምሪያ ገልጿል። ይሁን እንጂ አሁን ላይ የተጋላጭ ሴቶች ቁጥር እየጨመረ በመምጣቱ ቀድሞ የመከላከል ስራውን አጠናክሮ መስራት እንደሚገባ ያነሱት የመምሪያ ኃላፊዋ ሰብለ ዘውዱ ጥቃት የደረሰባቸው ሴቶችም ከደረሰባቸው ዘርፈ ብዙ ችግር እንዲወጡ ለማድረግ እየተሰራ ነው ብለዋል። በአጠቃላይ ተጋላጭ ሴቶች ቁጥራቸው እየጨመረ የመጣበት ጊዜ ነውና ያው በትኩረት መስራት ስለሚገባ ትኩረት ተሰጥቶ እንደ ከተማ በሰፊው የተሰራበት ያለበት ሁኔታ ነው ያለው። ተጋላጭ ሴቶችን ችግር ሲገጥማቸው፣ በተለያየ መንገድ ትንኮሳ ወይንም ደግሞ የመደፈር ችግር ሲገጥማቸው የተለያዩ አጋር ድርጅቶች፣ ግብረሰናይ ድርጅቶች እንደዚሁም የመንግስት ተቋማት ጋር በመተባበር ወደዛ የማስገባት ስራ ይሰራል። ጥቃት የደረሰባቸው ሴቶች እንዲያገግሙ ከአጋር አካላት ጋር በማዕከላት በሚሰጡ አገልግሎቶች ብዙ ሴቶች ከደረሰባቸው ስነ ልቦናዊና ማህበራዊ ጫና ተላቀው በኢኮኖሚ ራሳቸውን እንዲችሉ መምሪያው ከአጋር አካላት ጋር በቅንጅት እየሰራ መሆኑንም አስረድተዋል የመምሪያ ኃላፊዋ። የስራ ዘርፍ መርጠው ስልጠና ይወስዳሉ ስልጠና ይወስዱና ስልጠናቸውን ልክ እንደጨረሱ ደግሞ ከእኛ ጋር በመሆን ከከተማ አስተዳደሩ ጋር በመሆን አንዳንዶች ልብስ ስፌት ይሰለጥናሉ። ልብስ ስፌት ስልጥነው ከጨረሱ በኋላ ትስስር እንፈጥርላቸውና እኛ እነሱ መነሻ ካፒታል ሰጥተው ይልኳቸዋል። መነሻ ካፒታሉን ከያዙ በኋላ እኛ ደግሞ ምንድነው የምናደርገው? አንዳንዶች የገበያ ለምሳሌ ጉልት ገበያ የሚፈልጋለን። ጉልት ገበያ ከሆነ ጉልት ገበያ ቦታ ማመቻቸት ስራ እንደ ከተማ እኛ እንሰራለን ማለት ነው። ኮንቴነር የሚያስፈልጋቸው ሆኖ ከተገኘ ስራና ስልጠና አለ። ከስራና ስልጠና ጋር በማስተሳሰር እኛ ኮንቴነር የሚያገኙበትን ሁኔታ እንደ ከተማ አስተዳደር እናመቻቻለን። የጋራ አድርገን እናመቻቻለን። እነዛ ሴቶች ከዛ ሲወጡ ቀጥታ ወደዛ ሄደው ራሳቸውን የሚችሉበት ሁኔታ ይኖራል ይኖራል ማለት ነው በማገገሚያ ማዕከላት ገብተው ራሳቸውን በስነ ልቦና የገነቡና አሁን ላይ በተለያየ ስራ ዘርፍ ተሰማርተው በኢኮኖሚ ራሳቸውን የቻሉ ሴቶችም ለሌሎች የጉዳቱ ተጠቂ ለሆኑ ሴቶች አርአያ ናቸው ብለዋል የባሕር ዳር ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ መምሪያ ኃላፊ ሰብለ ዘውዱ ይህ ችግር ገጥሟቸው ተደብቀው ቤት ውስጥ ለሕክምና እንኳን ሳይበቁ ማለት ነው ለሕክምና እንኳን ሳይበቁ ችግሩን ዝም ብሎ ብቻቸውን ተሸከሙት የተቀመጡ እህቶች አሉና እነሱም ወጥተው ሕክምና ማግኘት እንዲችሉ እና ነገብ ህይወት እንዳለ ህይወታቸውን መቀጠል እንደሚችሉ ለሌሎችም አስተማሪ የሆነ ስራ በመስራት ያሉ እህቶች ያሉበት ሁኔታ ያለና በዚህ ልክ ነው እንግዲህ አስተሳስረን የምንሰራ። ሴቶች ጥቃት እንዳይደርስባቸው ቀድሞ ከመከላከል በተጨማሪ ጥቃት የደረሰባቸው ሴቶች ወደ ማገገሚያ ማዕከላት ገብተው አገልግሎቱን እንዲያገኙ በሚሰሩ ተግባራት ሁሉም የድርሻውን ሊወጣ ይገባልም ተብሏል።